በሀገር አቀፍ ደረጃ የተጀመረውን ዲጂታል ኢትዮጵያን እውን ማድረግ ጉዞ እንዲሳካ ቴክኖሎጂን በመጠቀምና በመተግበር ብቁ የሆነ የሰው ኃይል መገንባት ጊዜ የማይሰጠው ጉዳይ ከሆነ ቆይቷል። ቴክኖሎጂዎች የሰውን ሕይወት የሚያቀሉና የገቢ ምንጭ መሆን የሚያስችል ጸጋ የሆኑ ዘንድ የሰው ኃይል ግንባታን ማስቀደም ግድ መሆኑን የዘርፉ አመራሮችና ባለሙያዎች ይናገራሉ። ከፍተኛ ስራዎችን እየሰራን ነው የምንገኘው። በየተቋማቱ ዲጂታላይዝ ለማድረግ በሚያደርጉት ጥረት ውስጥ መጀመሪያ ይሄ የሰው ኃይል የተሻለ ግንዛቤ እንዲኖረው የተሻለ የአተገባበር ስርዓት እንዲከተል ማሰልጠን፣ ዝግጁ ማድረግ ያስፈልጋል። በዚህ ረገድ ከተቋማት ጋርም በዚህ ላይ እየሰራን እንገኛለን። ቴክኖሎጂ መር በሆነው በዚህ ዘመን አብዛኛው ወጣት ስርዓትና ዘመኑ የሚጠይቀው ክህሎት የሌለው መሆኑ ወጣቱን በቴክኖሎጂ ለማስታጠቅ ማንቃትና ማሰልጠን ተገቢ መሆኑም ይነሳል። አብዛኛው ሰው ስራ ፍለጋ ለቅጥር እራሱን ያመቻቸው ወጣት ነው ያለውና ተምሮ ከጨረሰ በኋላ ትልቁ ራስ ምታት ሊሆን የሚችለው ምንድን ነው? የት ነው ሂጅ መቀጠረው ብሎንም ያስበው ከመንግስት ተጠባቂ ነው የሚሆነው እና ከዚህ ይልቅ ግን ምንድን ነው ማድረግ ያለብን ብለን ስናስብኛ ሀገርም እንደ ክልልም በጥናት ያረጋገጥነው ነገር ምንድን ነው፣ የብዙ ነገር ችግራችን ምንድን ነው? የአመለካከት ችግር ነው፣ የስልጠና ችግር ነው፣ የክህሎት ችግር ነው። ስለዚህ ሶፍት ስኪል ላይ መስራት አለብን። ወጣቱ ስራ መፍጠር መሰልጠን ማይንዱን የተሰጠውን ከፈጣሪ ያለውን ክህሎት ተጠቅሞ ራሱንም ሀገርንም ማህበረሰብንም መለወጥ አለበት። ስልጠና ማለት ዝም ብሎ እንትን ማለት አለን ትምህርት ቤት የተማርነውን ትምህርት ብቻ ዝም ብለን መጫን ሳይሆን የእኛ ተቋም ደግሞ ወጣቶችን በማሰልጠን ረገድ ጉልህ ሚና እየተጫወተ ይገኛል። ቴክኖሎጂ የመንግስት አገልግሎቶችን ጊዜ፣ ጉልበትና ወጪ ቆጣቢ ከማድረግ በተጨማሪ የንግዱ ማህበረሰብን ጊዜ አጠቃቀም፣ አገልግሎት አሰጣጥና ግንኙነት የሚያሰፋ በመሆኑም በዘርፉ ላይ ትኩረት መስጠት እንደሚገባ የአማራ ክልል ነጋዴ የሴቶች ማህበር ፕሬዚዳንት ይናገራሉ። አሁን ላይ ደግሞ እየመጡ ያሉ ነገሮች ምንድነው? ዲጂታላይዜሽን እየመጣ ነው ያለው ምክንያቱም በዓለም ያው በዲጂታል ዲጂታላይዜሽን ውስጥ እየገባች ስለሆነ እዛ ላይ ተወዳዳሪ ለመሆን በእነዚህ በዲጂታላይዜሽንም ባሉት አሁን ዘመኑ ባመጣቸው ቴክኖሎጂዎች የሰለጠነች ነጋዴ ሴት ካልሆነች ተወዳዳሪ የመሆን እድሏ ጠባብ ነው የሚሆነው። እኛ ደግሞ ከነዚህ ከአሰልጣኝ ተቋማት ጋራ አብረን ተቀናጅተን ስንሰራ የሰለጠነችዋ ሴት ትመጣልናለች። እኛ ደግሞ ወደ ንግዱ ስትገባ ድጋፍ ሰጪ ኦንጆፕ የሆነ ትሬኒንጎችን እዛው ስልጠና ውስጥ ሊኖሩ የሚችል ትሬኒንጎችን እኛ እንሰጣለን። ዲጂታላይዜሽንን በማስፋፋት ረገድ ቴክኖሎጂን ማህበራዊ አደረጃጀቶቻችንና ተቋሞቻችንም ለማዘመን እድል የሚሰጥ በመሆኑ ትኩረት ሰጥተው እየሰሩ መሆኑን ያነሱልን ደግሞ በዘርፉ የተሰማራው የህብር ኢቲ ስራ አስኪያጅ ናቸው። ሲስተም የሚጠቀም ቴክኖሎጂ የሚጠቀም ከአሁን ቀደም የነበረው ባህላዊ ቁ ዘመናዊ ቁ በማድረግ በጣም የትኛውም ቦታ ላይ ሆኖ እቁቡ የበላውን እቁብ የሚደርሰውን የሚከታተልበት ሲስተም ተዘርግቶለት የድርጅታችን አንዱ እጅታ ላይ ይቁባል። ማህበራዊ አገልግሎት በጣም ማህበራዊ አገልግሎት ተቋም በደንብ ሀገሪቱ ላይ ዘርግቶ ሀዘን፣ ልቅሶ የተለያዩ ነገሮች ሰዎች ኢቭን እስከ የሚዳሩበት ሳይቀር በጎ ፍቃድ ስራዎች የጉልበት የእውቀት፣ የሀብት በጎ ፍቃድ ተቋማትን እስከ መዝጋት ድረስ ድርጅቱ አስቦ በደንብ አለሞ የተነሳ ተቋም ነው። የግሉ ዘርፍ ዲጂታላይዜሽንን መሸከም የሚችል የሰው ኃይል ማምረትና ተጠቃሚነትን ማስፋት እንዲችልም ልዩ ትኩረት የተሰጠው መሆኑ ተገልጿል። ፕራይቬት ሴክተሩ የመንግስትን ፍላጎት መሸከም የሚችል አቅም ያለው ፕራይቬት ሴክተርን መፍጠር አንደኛው ዓላማ ተደርጎ የተሰራ ነው በሀገር አቀፍ ደረጃ በክልላችንም ም ይህንን እውን ማድረግ እንፈልጋለን። በተለይ ዲጂታላይዜሽን ፕራይቬት ሴክተሩ እንዲሸከመው ይፈለጋል። ከዚህ አንጻር በክልልም ደረጃ በጅምር ላይ ያለ ስራዎች አሉ። በሶፍትዌር ዲቨሎፕመንት ላይ ፕራይቬት ሴክተሩ እንዲሳተፍ ጥረት እየተደረገ ነው። የተወሰኑ እድሎች ተሰጥተዋል። በዚህ አመት ከዚህ አንጻር ይህንን እያሰፋን እድሉን የበለጠ እያሰፋ ነው። ፕራይቬት ሴክተሩ የሚጠቀምበትን እድል እየፈጠርን ፕራይቬት ሴክተሩም ደግሞ በዚህ አጋጣሚ ራሱን እያበቃ የመንግስትን ፍላጎት የህዝብን ፍላጎት መሸከም እንችል አቅም እያጎለበተ በዚህ ዘርፍ ላይ የአንበሳውን ሚና እንዲጫወት ማብቃት ነው።